ሁላጡእንዴ እንግዲህ ቤተሰቦች ደረሻ አለው እና በጣም ጉዞ ተጓዝኩኝ። ረጅም ጉዞ ተጓዝኩኝ። ልጅም ደርሷል መሰለኝ እርጉዝዬ የእኔ ግን በጣም ሞፈራ ቤተሰብ እንዴት እንደምሠራው አላያቀም። ማረው ምን እኔ ምን በቃ ማለት እሷን ለማዝናናት እሷን ደስተኛ ለማድረግ ነው እንደዚህ ያደረጉት። አራት ልጆች ናቸው። ሁለት ወንዶች በዚህ በኩል፣ ሁለት ወንዶች ሁለቱ ሴቶች በዚህ በኩል ነው ያሉት። አራቱንም ባንዴ ወለጄ ነው መከላከለው። ያው የሩታ የስንት እንደሆነ ታውቋል። አንድ ልጅ ነው የኔ፣ አራት መንታ ነው እንግዲህ። እግዚአብሔር ይመስገን። ስመጣ ቤተሰብ ደረጃው መውጣት አልቻልኩም ነበረ። ካሜራማን ደግፍ አድርጎኝ ነው የወጣሁት። እና ቤተሰቦች እንዴት ነው እርግዝና እንዴት አድርጎሻል ምናምን ነው ምላትና ቤተሰብ እርግዝ እርጉዝ ስትሆኑ በጣም ብዙ ቻሌንጅ አለው። እንዴት ነው ካሜራማን? አስባትታለው ኖርማል ነው። እና ቤተሰቦች አሁን ቀጥታ ገባለው። መሽቷል ወረዲ ሁለት ሰዓት ምናምን ሆኗል። እንግዲህ ሰላም ልላት ነው የመጣሁት ምናምን ነው የምለው ማንንም አያቀኝም? እንግዲህ ማንም እንዳያቀኝ ከስር ካልሲ ይርገን ነው ያው